የሙሸ ጀግናሌ ታግሶ ታግሶ ያንደፋድፋል፣ መሬት አስጎንብሶበት። ለዚህ ግጥምማ ላይክ ይገባዋል ቤተሰብ ይሄ ኮረሪማ የሆነ ሰው ያላቅሙ ጀምሮ ሀይሚ ድረሽ፣ ሀይሚ ሀይሚ ሀይሚ፣ ምን ታርግ ወንድ ልጅ ተበላሸ። ቤተሰቦቼ ዛሬ እንግዲህ ዳኒና ብሩኬ ሀይሚዬ ተከስተውልናል። የዛሬው እውነት ለመናገር እኔ ፈታ አርጎኛል፣ በጣም ስስኩላ ነበር። ና ሀይሚ ድረሽ፣ ሀይሚዬ፣ ሀይሚዬ፣ እንዴ ሀይሚ፣ ምን ታርግ? አንተ እኮ ነው መጀመሪያ ጀመርኸው የምትችለው ከሆነ አንተ ሲጀመር ለምን ይሄን ነገር ውስጥ ገባህ? ለምን ጀመርህ? ለምን ሴራውን አሴርህ? ቤተሰቦች የብሬ የብር ነው ምላችሁኛና ብሩኬን እንደማይችለው በጉልበት እንደማይችለው ስላወቀ እኔኮ ሃይሚ ያንቺ ስላለች ነው እኔኮ ሃይሚ ያንቺ ስለማከብርሽ ነው ሃይሚ ሃይሚ ላይ ሲቀጠቀ ሲደበደብ አፈር ሲልስ ማለት ነው። ቤተሰቦች ዛሬ ቡራ አልተቻለም። ዳኒን ቅጥቅጥ አድርጎ ለቀቀው ይገባዋል። በነገራችን ላይ አንዳንድ አጫጭር ሰዎች እኮ ማለት ነው ወይ አቅም የላቸው ወይ አርፎ አይቀመጡ እንዴት ብዬ ልንገራችሁ? እንደ ሹሮ ማማሲያ እዛም እዚህም ጥልቅ ጥልቅ ማለት ይወዳሉና ዛሬ ምንም አልተረፈም፣ ደም በደም ያረገው ብሩኪ። ምክንያቱም በጣም ታግሶታል፣ በጣም ረጅም ጉዞ ተጉዟል። የአንድ አመት የቆየን ፋይል ፋይል አይደለም፣ ሲጀመር ይሄ ፐብሊክ ነው። እንደገና ደግሞ ሰው ከጓደኛው ጋር ያወራ ነው። እንዲህ ምን ችግር አለው? ከሶሲ ጋር ከአንድ አመት በፊት ነው ብሩኬ ይሄን ነገር ሲያደረግ የነበረውኝ ና ሲያወራም የነበረው ኮሜንትም ሲሰጥ የነበረው ልክ ሀይሚን ሲያገኝ ግን ከሁሉም ነገር በቃ ተቆጥቧል። ወደ ሀይሚ ፊቱን አዙሯል። ያን ነገር አምቶ ቀስቅሶ ለሀይሚ አምርቶ ማሳየት ምን የሚሉት ነበረ እና ዋጋህን ያገኘው። ሲቀጥል እኔ በጣም ያበሳጨኝ ነገር ማለት ነው ዛሬ አሳየኝ ሲለው፣ እስኪ ፋይሉን ለሀይሚ ያሳየውን ፋይል አሳየኝ ለእኔ ሲለው፣ ብሩኬ አላሳየውም። ቤተሰብ ለምን እንደው ታውቃላችሁ ውሸት ነው የፎቶ ውሸት ነው፣ ቅንብር ነው። ግን የተጻጻፉትን ያዋሩትን የተባለው ነገር ደግሞ ከአንድ አመት በፊት የሆነ ነው። ብዙዎቻችሁ ደግሞ ቤስ ፍሬንድና ጓደኛ ምንድን ነው ልዩነቱ ብላችሁኛል ትናንት በሰራሁት ቪዲዮ ላይ። ቤስ ፍሬንድ ማለት እናንተ ማለት ነው። ማለት ቀኝ እጃችሁ እናንተ የምታውቁት የራሳችሁ የሆነ ብቻ ብዙ ነገሮች ለዛ ሰው የምነግሩት ያም ደግሞ እንደዛው። ጓደኛ ደግሞ ኖርማል በሳምንት ብር ትደዋወሉ ትችላላችሁ። ብቻ ቤስ ፍሬንድ ማለት ራሳችሁ በቃ ራሳችሁ ብላችሁ አስቡት እናንተ ያለ ሙሉ ነገር ያ ሰው ያቃል። በጣም ቅርርባችሁ ሀይ ነው በጣም ቅርብርብ ያላችሁ ናችሁ ለማለት ያክል ነው። ብቻ በአጠቃላይ ዛሬ እንግዲህ ብሩኬ ዳኒን ብቻ ነበር የጠረው ሀይ ብዬ ደግሞ ማለት ነው። ብልጤትን ያላወኩብሽ መሰለሽ እንዴ! ዝንጥ ብላ ጸጉሯ እንደሰርጣ ፏ ምር ብላ ቆኖ ከዳኒ ጋር የመጣችሁ የብሩኬን ቀልብ ለመሳፍ። ትናንትና ያው እንለያያለን ብዙ ነገር ሲሉ ነበር አይደለም። እንደዛም ሆኖ ግን ው ቪዲዮ እንደግም ያየሁት ለምን የሚለው ጥያቄ አሚሮ ላይ በጣም በጣም እየተመላለሰ ስለነበረ ደግሜ ሳይው ባፋቸው ነው እንጂ የሚያወሩት እኮ ልባቸው አልተለያየም፣ አልተራራቀም። አይናቸው ያወራል። እንደገና ደግሞ አትንካኝ አትንክኝ ይባባላሉ። ግን እኮ ብሩክ መጨረሻ ላይ ፊቷን አያያዙን አይታችሁታል። ቤተሰብ እና ምን ልላችሁ ፈልጌ ነው። አሁን በቃ ሶሲም ዳኒም ከህይወታቸው የሚወጡበት ጊዜው ሩቅ አይደለም። ሀይሚዬ ዛሬ ዝንጥብላ ከዳኒ ጋር የመጣችው አውቃ ነው። ብሩኬን ያው ትንሽ አይኑን እንዴት ነው ለመሳብ ቀልቡን ለመሳብ ብላ ነው ና ትናንት ስለተነጋገሩ ማለት አፍለፊ ቃላቶችን ስለተነጋገሩ ለመከስ ብላ ነው ዛሬ ዝንጥብላ የመጣችሁ ና ላይሽ፣ እኮ አልፈልግም ሲላት እናን ስታሪያ ላይ እፈልጋለሁ እንዲለች አውቃ እኮ ነው አውቃ ሲጀመር አመጣጤ ዝንጥ ብለን እኛ እኮ የናፈቅነውን ሰው ለማየት ስንሄድ ምን ምን እንደምንጠቀም እኛ ሴቶች እናውቃለን። ዝንጥ ብለን ያለ የሌለውን ነገር ተውበ እና ምን ሄደውና ሃይምዬ በቃ ዳኒ ከዳኒ ጋር መምጣትሽ ሻቃለሁኝ፣ እንዳይጣሉ ሁለቱ ብለሽ በማሰብ ነው፣ ግን ደግሞ በዛውም ብሩኬን ለማየትና የብሩኬን ቀልብ ለመሳብ ነው የመጣችሁ። ዌልካም አብራችሁ መምጣታችሁ ሲጀመር ደስ ይለኛል። ዳኒና ሰውስ የሚባሉ ሰዎችን ጌታችሁ አስወጥታችሁ አንድ ላይ በትመጡ መልካም ነው። ዛሬ ደግሞ ያው ብሩኬ የተሰማውንም ነገር ተናግሯል። ቲክቶክ ላይ እናቱ እየተዘቀዘቀች እሱ ራሱ እየተዘቀዘቀ ብዙ ነገሮች እየተፈጠሩ ነበርና ስለዛ ነገር አንዳንድ ማብራሪያ ሰጥቷል እውነት ለመናገር አዎ እናቱን አክብሩለት በስ ስስ ጎኗ መሆኗን ማወቅ መቻል አለባችሁ አይደለ ስለዚህ እናቱ ላይ ምንም ነገር ባታደርጉ ባዘቀዝቁ የተለያዩ ነገሮችን ባታረጉ መልካም ነበር ግን ዛሬም ደሞ ለእናንተ አስተያየት ሰጥቷል በተለይ ደግሞ እነሱ በሚያጠፉት ጥፋት ቤተሰብ አድግጡ ማለት አቃለው ብዙቻችሁ ተሰምቷችሁ ተናጣችሁ ተበሳጭታችሁ ሊሆን ይችላል እናንተ የተበሳጫችሁትን የተናደዳችሁትን ያልኩ ለ ጊዜው ልት ገባለች እንጂ የምትወደው ሰው ስለሆነ ሰው ሲነካባት አትወድም። ሰው የሆነ እንዴት ብዬ ነው ክፉ ቃላት ሲነጋገርባት አትወድም። ይሄን ነገር ማወቅ መቻል አለባችሁ ሁላችሁም። ና ያው ዛሬ ሼር አድርጓል። በቃ እኔ ለእናንተ ነው ማዝ ነው ለእኔ እናት መዘቅዘቅ ሳይሆን እናንተ ምን አይነት አስተሳሰብ አላችሁ ያ ነገር ያሳዝነኛል በማለት የተወሰነ ነገር ሼር አድርጓል። ቤተሰብ ዛሬ አጠር ያለች ቪዲዮ ነው መስራት የፈለግኩት ባባይ